ቤተሰቦች ዛሬ በጣም ደስ የሚል ነገር ይዤላችሁ መጥቻለሁ። ከየት ጀምሬ ከየት እንደምጨርሰው አላቅም፣ ነገር ግን እኔ በጣም ተደስቻለሁ። የደስታን እንባን ብቻለሁ። የማያልፉ ቀን የሚመስሉ አልፈው እዚህ ደርሰናል። ሁላችሁም የኔ ፋሚሊዎች እንኳን ደስ አላችሁ፣ የሰው ደስታ የሚያስደስታችሁ፣ እንደዚሁም ደግሞ ይህን ቀን በጉጉት ልክ እንደኔ ስጠብቁት የነበራችሁ፣ ከዚህ በፊትም ልክ እንደኔ እየገመታችሁም፣ ሰዎች ዛሬ እውነቱ ይፋ ተደርጓል። አብርሽ አባት፣ እሩታ እናት፣ ሀይምያ አክስት፣ ጋሽዬ እናትዬ ደግሞ አያት ሊሆኑ ነው ሆነዋል። ያው እስከሚወለድ ነው። በነገራችን ላይ እውነት ለመናገር ዱባይ ላይ አንዳንድ ጥርጣሬዎችን እየጠረጠርኩ ነበረ። ምክንያቱም እናብርሽ እነ ጽጌ ምናምን ሰብሰብ ብለው ሲወጡ አንዳንድ ጊዜ ሩታ ቤት ውስጥ ምናምን ስትሆን ላይፍ ላይ ቲክቶክ ላይ ምናምን እየገቡ እንደዚሁ ኮሜንት ላይ ምናምን ስንጠይቃቸው ሩታ ቤት ናት አልመጣች ምናምን ሲሉ ብቻ አንዳንድ ለውጦችን እያየው ነበር። ዛሬ ግን በይፋ ሩታ በንባ እያጠበ ፊቷል። እንዴት በቃ እንዴት ብዬሽ ልንገራችሁ የደስታ ብዛት በጣም እያለቀሰች ተደስታ እኔ እርጉዝ ነኝ በማለት ይፋ አድርገዋለች። ይህን ቀን ስጠብቀው ነበረ ማለት ከመጀመሪያ ጀምሮ የማይታለፍ የሚመስሉ ነገሮች ገጥሟቸዋል፣ አልፈዋል ብዙ ነገሮችን። በቃ እንዴት ብዬ ልንገራችሁ። ማለት ከመጀመሪያው እነሱ ከተዋወቁበት ጀምሮ ሁላችንም አብረንን። ሰሞኑን እንዲያውም ያው ስለ እነሱ ብዙም ቪዲዮ እየሰራሁ አልነበረም። ይሄ ደግሞ ያለ መመቻቸት እንጂ እነሱን ሳላያቸው ቀርቼ አይደለም። አያቸዋለሁ ከታተላቸዋለሁ። ግን እኔ አይመቸኝም ነበረ ከአንድ ቪዲዮ በላይ የመስራት እና ግን ዛሬ ልክ ቪዲዮዋቸውን ሳይ ተመስጭ እያለቀስኩ ሁላ ነበር። አብረሽ ደግሞ አላምን ብሎ ከዚ በፊት በነገራቸው ላይ ብዙ ጊዜ በእንደዚህ ፕራንክ ስለተደረገ አላምን ብሎ ነበር የተ

ቤተሰብ ልጅ ማለት በረከት ነው፣ ከእግዚአብሔር ውድ ስጦታ የሚሰጠን። በህይወታችን ላይ ምናልባት ልጆቻችን ሲመጡ ወይም ልጅ ሲመጣ ብዙ የሚቀየሩ ነገሮች አሉ፣ ከምታስቡት በላይ እንዲያውም። በድሮ አባባል ልጅ በድሎ ያድጋል የሚባለው አባባል አለ። ይሄ ግን ዝም ብሎ እንዳይመስላችሁ። ማለት እኔ ብዙ ሰዎችን ያው እኔ ልጅ ባይኖረኝም ግን ብዙ ሰዎችን ታሪክ ምናምን ሰማለው። የኔ ልጅ እኮ እንትና ሲመጣ እኮ ነው እንደዚህ የተቀየረው፣ እንትና ሲሆን እኮ ነው እንደዚህ የተቀየረው። ኢቨን እንኳን አሁን ባለሁበት ሀገር በውጭው አለም ላይ እንደዚዋ አጠገቤ ምናምን አለች እና እኔ እኮ ከሀገር የመጣሁትኝ ይችኛዋ ልጅን ከወለድኩ በኋላ ነው። ይችኛዋ ልጅ ኮ ከሰላ ስባት ወለድኳትኝ። ማለት በስህተት የተወለደች ናት ትለኛለች። በስህተት ማለት ያው ሳታሰብ የተወለደች ናት ግን እሷ ከመጣ ህይወቴ ይሄ የተቀየረ ብላ ትነግረኛለች። እያንዳንዱ ነገር ና በቤታችን ላይ ልጅ ሲመጣ ብዙ የሚቀየሩ ነገሮች አሉ። የራሱን እድል፣ የራሱን ሀብት፣ የቤተሰብ ፍቅር አንድነት ታቃላችሁ። አሁን አብርሽ ትልቅ ሰው ማለት ስላችሁ አባት ሲሆን የሆነ የሚጨምረው ግርማ ሞገስ አለ አንደኛ። ሁለተኛ ደግሞ አሁን እንደ ወጣት እንዴት ብዬ ልንገራችሁ? እንደ ወጣት ሳይሆን አብርሽ የሚያስበው እዚህ ጋር ልጅ አለ። ልጄ ነገ ምን ይገጥመዋል? ምን እንዴት ነው መማር ያለበት? በቃ እንዴት ነው ሌላ ተጨማሪ፣ ሌላ ተጨማሪ ሀሳብ ሲኖራችሁ ለልጃችሁ ስታስቡ ደግሞ የመኖር ጉጉታችሁ የመስራት ፍላጎታችሁ ቤቴ ቤቴ የምትሉት ነገር የበለጠ እየጨመረ እየጎላ ነው የሚሄደው እና እንግዲህ ዛሬ ገና ከዛሬው አብርሽ ግራ ገብቶት ነገሮችን እያሰበ ነው። የምር ንምላችሁ ሳዩ ምናምን ሩታ ስታለቅስ አብሬት አለቀስኩ። አብርሽን ሳዩ ግን ይስቃል፣ ደስተኛ ነው፣ ደስ ብሎታል፣ ግራ ገብቶታል። እውነት ነው እውነት አደለ የሚለው ነገር ሲቀጥል፣ ደግሞ ልጅ ሲመጣታል እንዴት ነው ማሳድገው፣ ኃላፊነቱን መወጣት እችላለሁ አልችልም የሚለው ነገር አለ ብቻ በአጠቃላይ ልጅ ሲመጣ በቤታችሁ ፍቅርና በረከት ነው እንጂ የሚሞላው ሌላ ነገር አይደለም። ሲቀጥል ደግሞ ዛሬ እናንተ ወልዳችሁ ተንከባክባችሁ የምታሳድጉት ልጅ ነገ ላይ አድጎ ትልቅ ሆኖ እናንተን የሚጦር እናንተን የሚንከባከብ ነው የሚሆነውኝ ና ልጅ የእግዚአብሔር ጸጋ የእግዚአብሔር ስጦታ ስትወደዱ ስትመረጡ የሚሰጣችሁ ውድ ስጦታ ነው ፈጣሪ እርትዬ በሰላም እንዴት ነው ገና እንግዲህ አላውቅም ወሩ ስንት ወር እንደሆነች ባይነገርም እኔ ስገምት ሶስት ወር የሚሆናት ይመስለኛል ኖርማሊ አንዳንድ ነገሮችን ብቻ አሉ አይደለ ሩታን ከመጀመሪያ ጀምሮ ሳውቃተኝ ና የሆነ የሆነ ጊዜ ላይ ደግሞ አንዳንድ የምታዩቸው ነገሮች አሉ አይደለ እነዛን ነገሮች ሳይ ሶስት ወር ብቻ እንደዛ አካባቢ ይሆናታል ሶስት ወር አራት ወር ይሆናታል ብዬ ተስፋ አደርጋለሁ። አብርሽ በቃ እኔ አንቺ እርጉዝ ነኝ ብለሽኛል፣ ላምንሻለሁ። ግን ደግሞ የበለጠ ክትትልም እንድታረጊ የግድ ሆስፒታል መሄድ አለብን ብሎ ሆስፒታል ይዟት ሄዷል ማለት ነው። የሚገርም እኮ ነው የምር። ግን አይገርማችሁም? ቤተሰብ የምር ነው የምላችሁ ከመጀመሪያ ጀመራችሁ የምትከታተሉ ልክ እንደኔ ማለት ነው። የምጠሏቸው እንዳላችሁ ሁሉ በጣም የምንወዳቸው ሰዎች አለን። የምንወዳቸው ደግሞ የራሳችን ምክንያት አለ። ቤተሰብ የምር ነው ምላችሁኛ ና እንደ ወጣት አብሪሽ በጣም ይዋሃ ነው ከምታስቡት በላይ ማለት ራሱን ብቻ ይዞ ሳይሆን የሚነሳው ሰዎችንም ይዞ የመነሳት እንደገና ደግሞ ሰዎችን ይሁን ብሎ የመተው ብቻ ብዙ ነገር አለ። እኔ እዚህ ጋር ዘርዝሬ ለእናንተ ባልጨርሰው ማለት ነው እና እንግዲህ ሰርጉ ዱባይ ላይ በእርግጥ ያሰርግ አይደለም የሚባለው ቡታጅራ ላይ ቅልጥ ያለ ሰርግ ይደገሳል ብሏል። እና ቢሆንም ግን ያው ሰርግ ነው ማለት ዱባይ ላይ ሄደው ያው በራሳቸው ነገር አክብረዋል ሰርጋቸውን ከህቶቻቸው ጋር ማለት ነው። እኛና እንደገና ደግሞ ያው ኢትዮጵያ ገብተዋል። ቡታጅራ ላይ ትልቅ ዬ ሰርግ እንዳለ ተናግሯል። ከቤተሰብ ጋር ቅልቅል እንደዚሁም ደግሞ ሰርጋቸው እንደሚደረግ ተናግሯል። ሰርጉ ደግሞ በቅርቡ ይሆናል። ለምን ሩታ እርጉዝ ስለሆነች ሆዷ በደንብ ገፋ ሳይል ልጁ ሳይወለድ የሚገርም ሰርጋ ለቤተሰቦች የምንሬ ለሙላችሁና በሰው ደስታ የምትደሰቱ እንደዚሁም ደግሞ ብቻ መልካም ቅልብ ያላችሁ ሰዎች ሁላችሁም እንኳን ደስታ አላችሁ፣ ማለት ወዳለሁ ሰው። በነገራችን ላይ በሰው ደስታ የሚደሰት ሰው ወይንም የሰውን ከፍታ ሰው ሲሻሻል የተሻለ ነገር ሲያገኝ የሚደሰት ሰው በጣም ቅልብ ያለው ሰው ነው፣ ልቡ እንዴት ብዬ ድንገራችሁ መልካም የሆነ ሲሆን፣ ብቻ ና ብቻ ነው። ለማንም አብሬሽ እና ሩታ ብቻ አይደለም እንኳን ደስ አላችሁ ማለት ፈልገው መላው የእነሱ ተከታዮች እንደዚሁም ደግሞ እነ ሀይሚ የራሷ ክስትልት ሆን ነው፣ አይገርምም። ሙቤ ራሱ አጎት ሊሆን ነው። እንደዛ ነው እኔ ማለት የምፈልገው። ኤፊም ተመሳሳይ ምክንያቱም ለአብርሽ እና ለሩታ አንድ ለመሆን ብዙ ጥረቶችን አድርገዋል አይደለ? ሁላችሁ እንደምታስታውስ እና ብቻ ደስ ይላል። ከምታስቡት በላይ ማለት ነው። የጋሽዬ የቅምጥ ልጅ የልጅ አባት ሊሆነው ልጅ በልጅነት ትላላችሁኝና፣ በ23 ዓመቱ አባት የሆነ ሰው አለ አይደል? ይላል ደግሞ ራሱን በራሱ ይጠይቃል። ግራ ገብቶታል። የምር እኔ ግራ ተጋብቼ፣ ሌላ ግራ መጋባት አታምጭሩ። ታያለ ማለት የመሰለው ፕራንክ ነገር ነበር፣ ግን ፕራንክ አይደለም ሪል ነው ቤተሰቦቼ ከዚህ በፊት እንግዲህ የተጋብተው ምናምን ፍየል አርዳለሁ ያላችሁም ካላችሁ አሁን ሩታ ርጉዝ ስለሆነች ያው እንክብካቤ ስለሚያስፈልጋት ፍየሉንም በጉንም አስገቡ። አዎ ሰምታችኋል ቤተሰቦቼ። ለማንም እዚህ አካባቢ እየበቃኛ ሰላማችሁ፣ ብዙ ትርፍ ይበል። ላይክና ሼር ሰብስክራይብ እያደረጋችሁ ተቀላቀሉ ዚህ ቻናል ላይ እያልኩኝ፣ ባይ ባይ።